ዛሬ ደግሞ እንዴት አድርገን ፓስፖርት ኦንላይን ቀጠሮ ማስያዝ እንችላለን የሚለውን በዚህ ቪዲዮ ዛሬ እነዚህ ሁለት መረጃዎች አዘጋጅቼ በስልካችሁ እስካን ማድረግ ትችላላችሁ። ወይ አዲስ ቀጠሮ ለማስያዝ ነው ማለት ነው። ሰላም ሰላም፣ እንዴናችሁ? የኤልፋዝ ሚዲያ ነው። እኔ ደግሞ ሚኮኔ። ሁላችሁም ሰብስክራይብ ላይክ፣ ሼር እያደረጋችሁ አብራችሁኝ ቆዩ። ምክንያቱም ይህ ሰብስክራይብ እኔን ያጠናክረኛል እናንተ ደግሞ ምንም አይጎልባችሁም ማለት ነው። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁትን ምንድን ነው ፓስፖርት እንዴት በቀላሉ ኦንላይን ማድረግ እንችላለን፣ ምን ምን ያስፈልገናል፣ እንዴትስ አድርገን ኦንላይን ማድረግ እንችላለን የሚለውን ከሀ እስከ በዚህ ቪዲዮ አሳያችኋለሁ ማለት ነው። እስከ መጨረሻ አብራችሁኝ ቆዩ። እናንተ ማለት ነው እንግዲህ ፓስፖርት ለመሙላት የሚያስፈልጉን ሁለት መሰረታዊ ነገሮች ቢኖሩ የልደት ሰርተፍኬትና መታወቂያ ናቸው ማለት ነው። የልደት ሰርተፍኬትና መታወቂያ የያዘ ማንኛውም ኢትዮጵያዊ ፓስፖርት መሙላት ይችላል ማለት ነው። ስለዚህ እኔ ዛሬ እነዚህን ሁለት መረጃዎች አዘጋጅቼ ለእናንተ እንዴት አድርጋችሁ መሙላት ትችላላችሁ፣ እንዴት ነው ፕሮሰሱ የሚለውን በሙሉ አሳያችኋለሁ ማለት ነው። ስለዚህ መጀመሪያ የምናደርገው ምንድን ነው? እነዚህን ሁለት ዶክመንቶች ቀጥታ ማስገባት ስለማንችል እስካን እናደርጋለን ማለት ነው። እስካነር ስላለኝ እስካን አድርጌ አሳያችኋለሁ ማለት ነው። እናንተ ደግሞ በሞባይላችሁ እስካን አድርጋችሁ ሁለቱንም ይሄኛውንም፣ መታወቂያውንም፣ የልደት ሰርተፍኬቱንም፣ መታወቂያውንም እስካን አድርጋችሁ አብራችሁኝ ቀጥሉ ማለት ነው። እንግዲህ ሰብስክራይብ ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ። ላይክ፣ ሼር፣ ኮሜንትም ይጨመርበት። ማንኛውም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ለእናንተ ለመስራት ዝግጁ ነኝ ማለት ነው። የኤልፋዝ ሚዲያ ነው፣ እኔ ደግሞ ሚኮ ነኝ። አሁን ቀጥታ ወደ ፕሮሰሱ እንሄዳለን ማለት ነው። ይመቻቸው። እሺ በቅድሚያ ምንድነው? የምናደርገው የግድ ዶክመንታችንን እስካን ማድረግ አለብን ማለት ነው። ያው ዶክመንታችንን ሁለት ዶክመንት ያስፈልጋል ብያቸዋለሁ መጀመሪያ ማለት ነው። ያ ምንድነው? መታወቂያችንን እና መታወቂያችንን እና ከዛ ሁለተኛው ደግሞ ምን ያስፈልገናል? የልደት ሰርተፊኬታችንን ማለት ነው። ሁለቱንም እስካን ማድረግ አለብን ማለት ነው። ያው በኮምፒውተር መጠቀም የማችሉ ሰዎች ደግሞ በቀጥታ በስልካችሁ እስካን ማድረግ ትችላላችሁ ማለት ነው። ያው እኔ በስካነር እስካን እያደረግኩት ነው ማለት ነው። ያው ጥሩ ጥራት እንዲኖረው ማለት ነው። ያው በፎቶም ኖርማል በፎቶም ካነሳችሁት በኋላ ምን ማድረግ ትችላላችሁ? መልሳችሁ በፎቶ ካነሳችሁት በኋላ መልሳችሁ ምን ማድረግ ትችላላችሁ? እስካነር ላይ ያስገብታችሁ እስካን ማድረግ ትችላላችሁ ማለት ነው ያው እንደምታዩት የልደ ሰርቲፊኬቴን እስካን አድርገናል ማለት ነው። አሁን ደግሞ መታወቂያዋን እስካን አደርጋለሁ ማለት ነው ያው። መታወቂያውን ማለት ነው እስካን ስናደርገው ማለት ነው ከፊትም እስካን እናደርገዋለን ከጀርባም እስካን እናደርገዋለን ማለት ነው። ከሁለቱም በኩል እንትኑን እንደዚህ የልደ ሰርቲፊኬቱን እንደምታዩት እንደዚህ እስካን አድርገነዋል ማለት ነው። እንደምታዩት ይህ የልደ ሰርቲፊኬቱ ነው እስካን ሆኗል ማለት ነው። አሁን ደግሞ ያው መታወቂያውን ነው ማለት ነው እስካን የምናደርገው ማለት ነው። ስለዚህ ሁለቱንም እስካን ካደረገን በኋላ ቀጥታ ምንድነው የምናደርገው ወደ ፓስፖርታችን ነው ማለት ነው። የምንሄደው ያው መታወቂያችንንም ጨርሰናል ማለት ነው። መታወቂያችንንም እስካን አድርገናል ማለት ነው፣ እንደምታዩት ማለት ነው። እዚህ ጋር እንገባለን ያው ክሮሞ መክፈታችን ግዴታ ነው ማለት ነው። ክሮሞ እንደዚህ ከፍትልናል ማለት ነው። እዚህ ጋር ከዛ ምንድነው የምንለው ፓስፖርት ኢትዮጵያን ኢትዮጵያን ፓስፖርት ፓስፖርት ብለን እንጽፋለን ማለት ነው። እንደምታዩት ኢትዮጵያን ፓስፖርት ብለን ሰርች እናደርጋለን ማለት ነው። እንደምታዩት አንድ ቁጥር ላይ እዚህ ጋር እንደምታዩት ማለት ነው አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን የሚል ይመጣልናል ማለት ነው። እሷን አንድ ጊዜ እንነካታለን ማለት ነው። አሁን ምን እያደረግን ነው? አዲስ ፓስፖርት ኦንላይን እያደረግን ነው፣ አዲስ ፓስፖርት ቀን ቀጠሮ እያስያዝን ነው ማለት ነው። ያለ ነው እንግዲህ እዚህ ጋር እንደምታዩት ናቸው ዌብሳይታቸው ይህንን ይመስላል። ልክ ስንገባ እንደዚህ ነው ይመጣል ማለት ነው። ስለዚህ እኛ የፈለግነው አዲስ ቀጠሮ ማስያዝ ስለሆነ እዚህ ጋር ስታርት ኒው አፕሊኬሽን የሚለውን አንድ ጊዜ እንነካዋለን ማለት ነው። ስታርት ኒው አፕሊኬሽንን አንዴ ከነካነው በኋላ እዚህ ጋር የራሱ ግጋት አለው። ዚስ ፓስፖርት አፕሊኬሽን ፎርም አፕላይድ ኦንሊ ባይ ኢትዮጵያ ናሽናል ኢትዮጵያ ናሽናል ብቻ ነው የሚያገለግለው ምናምን የሚላ ቪዲዮ እንዳይረዝም ነው ማለት ነው። እዚህ ጋር እናንተ ይህንን ከላይ ያለውን እናንተ አንብቡት። ኖርማል ነው። ከዛ እዚህ ጋር ያው እንስማማለን፣ ከላይ ያለውን እንስማማለን። ኤግሪ ቱ ዘ ተርም ኤንድ ኮንዲሽን የሚለውን እዚህ ጋር እናብራና እቺን እናብራና ከዛ እዚህ ጋር ስታርት ኢንዲቪጁዋል አፖይንትመንት የሚለውን አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛኛ እኛ የምንፈልገው ምንድን ነው ነው ማለት ነው። ስለዚህ እኛ አሁን ለጊዜው እየፈለግነው ምንድነው የአዲስ ፓስፖርት ልናወጣ ነው ማለት ነው። ስለዚህ ኒው ፓስፖርት አፖይንትመንት አዲስ ቀጠሮ ለማስያዝ ነው ማለት ነው። እዚጋ ማለት ነው አዲሱን ክሊክ እናደርጋለን። እንደምትመለከቱት እዚጋ የመጀመሪያው ቦታ ላይ ገብተናል ማለት ነው። የመጀመሪያው ቦታ ላይ ገብተናል ማለት ነው። እዚጋ እንደምትመለከቱት እዚጋ ሰሌክ ሳይት ሎኬሽን አለ። ቦታው ነው መጀመሪያ የምንመርጠው። እኔ የፈለኩት ኦሮሚያ ክልል ስለሆነ ኦሮሚያ ክልልን አንድ ጊዜ ነከዋለሁ ማለት ነው። ኦሮሚያ ክልል አንድ ጊዜ ነከዋለሁ። በነገራችን ላይ ኦሮሚያ ክልል ሁለት ቦታ ነው የሚሰጠው አንዱ ጅማ ነው፣ አንዱ ደግሞ አዳማ ነው ማለት ነው። እኔ የፈለኩት አዳማ ነው ማለት ነው። አዳማን ክሊክ አደርጋለሁ። እዚህ ጋር ሰሌክት ኦፊስ ያው አዳማ ኢሚግሬሽን ነው ማለት ነው። አዳማ ኢሚግሬሽን አደርጋለሁ። የምቀበልበትን ቦታ የምቀበልበትን ቦታ እዛው አዳማ ኢሚግሬሽን አደርጋለሁ ማለት ነው። ከዛ እዚህ ጋር ቬሪፋይ ያው ቬሪፋይ ዩ አር ሁማን ይለኛል። የስ ሰው መሆንን አረጋግጠልኝ ነው የሚለው። የስ አደርጋለሁ፣ አበራታለሁ ማለት ነው። እንግዲህ እዚህ ጋር ሰክሰስ ብሏል። እዚህ ጋር ያለ ነገር ግልጽ ነው ማለት ነው። ከዛ እዚህ ጋር ምናደርገዋለው ኔክስት እለዋለው ማለት ነው። አሁን ኔክስት ካልኩት በኋላ ወደዚህ ፎልደር ይመራኛል ማለት ነው። እዚህ ጋር እንደምትመለከቱት ይሄ እነዚህ ቀናቶች ናቸው። ያው አሁን ጃንዋሪ ቢያንስ ከአምስት ወር ጥሪ አካባቢ ላይ ነው በኢትዮጵያ ጥር አካባቢ ላይ ነው የሚደርስ እስከዛ ያለው ቀጠሮች አልቀዋል የሚለኝ እዚህ ጋር እንደምታዩት 20 30 እዚህ ጋር በጥቁር እንደዚህ የከበበው ክሊክ ማድረግ የማትችሉበት የተያዙ ቀናቶች ናቸው ማለት ነው። እዚህ ጋር እነ 9 12 13 14 15 16 መሙላት እንችላለን እዚህ ጋር ደግሞ 19 መሙላት አንችልም፣ ተሞልቷል አልቋል ማለት ነው። 20 21 እያለ ደግሞ እስከ 30 ድረስ ተሞልቷል ማለት ነው። ስለዚህ እኛ አስራ ሦስት እንመርጣለን ማለት ነው። አስራ ሦስት ማክሰኞ ቀን ነው የሚሆነው ማለት ነው አስራ ሦስት እዚህ ጋር አስራ ሦስትን ከመረጥኩ በኋላ ሰዓቱን ነው የሚለው ማለት ነው። እንግዲህ ከሁለት ሰዓት ጀምሮ እስከ ሁለት ሰዓት እስከ ሦስት ሰዓት ከሦስት እስከ አራት ከአራት እስከ አምስት ከአምስት እስከ ስድስት ይልና ከስምንት እስከ ዘጠኝ ከዘጠኝ እስከ አስር ከአስር እስከ አስራ አንድ ከአስራ አንድ እስከ አስራ ሁለት ይላል ማለት ነው። ይሄ ኖርማል ነው። እናንተ ከጠዋት ጀምሯችሁ የምትሄዱ ተሰልፋችሁ ትገባላችሁ ማለት ነው። ይሄ ችግር የለውም። ሰዓቱ ከጠዋት እስከ ማታ በተመቻቹ ሰዓት ሄዳችሁ እንትን ፎቶና አሻራ መስጠት ትችላላችሁ ማለት ነው። እንግዲህ እዚህ ጋር ይሄንን ከመረጠን በኋላ አንድ ሰዓት እንምረዝም ብለን አራት ሰዓት ላይ መረጠን ከዛ ኔክስት እንለዋለን ማለት ነው። እንግዲህ ይሄ ነው ፎርሙ የምንሞላበት ቦታ ይሄ ነው ፎርሙ ማለት ነው። ምንም ግር የሚያሰኝ ነገር ምንም እንትን የሚል ነገር የለውም እና ይሄ ነው ፎርሙ የምንሞላው ፎርም እዚህ ጋር እንደምትመለከቱት ነው ማለት ነው። ስለዚህ እኛ የምናስገባው ምንም የተካበደ ነገር የለውም እዚህ ላይ ያለውን ስም ነው እዚህ ላይ ያለውን ስም በአማርኛ በእንግሊዝኛ ምናምን ነው ማለት ነው። ምንም ነው ምንም እንትን የለውም ስለዚህ እንዳልሳሳት ይህንን እያየው ቀጥታ ይሄን ከዚህ ላይ እሞላዋለሁ ማለት ነው። እንግዲህ በካፒታል እንሙላው፣ በስሞል በሞሉ ችግር የለውም። በእርግጥ በካፒታል እንሙላው ማለት ነው። አሳገደች አሰገደች ነው ስሟ፣ አሰገደች አሰገደች። የአባቷ ስም ደግሞ ባልቻ፣ ባልቻ ምትኩ አሰገደች ባልቻ ምትኩ ነው ማለት ነው። እዚህ ጋር ዓመተ ምሕረቱን እንቀይረዋለን ማለት ነው። ዓመተ ምሕረቱንም ቀለል ለማድረግ ምን እናደርጋለን መሰላችሁ እዚህ ጋር እንገባለን። ከዛም በኋላ ከላይ ጎግል ላይ ኢቱ ኢትዮጵያን ካላንደር ቱ ጎርጎሪያን ካላንደር ብለን እንጽፋለን። ይኸው ኢሲ ቱ ጂሲ ብለን ኦኬ እናደርገዋለን ማለት ይሄኛው ለምንድን ነው የሚጠቅመን? ቀጥታ እድሜውን ለመቀየር ቀኑ ለመቀየር ማለት ነው። ከኢትዮጵያ ወደ ምን ለመቀየር ወደ ውጪዎች ለመቀየር ማለት ነው። በውጪዎች ነው ስም ቀን የምንሞላው ማለት ነው። እዚህ ጋር እንደምትመለከቱት እሷ የተወለደችው መቼ ነው እሷ እሷ የተወለደችው ማለት ነው መጋቢት ነው ማለት ነው ስለዚህ መጋቢት መጋቢት ሰባተኛ ወር ነው ቀኑ የተወለደችበት 23 ነው ከዛ እዚህ ጋር ደግሞ አመተ ምዕረቱ ደግሞ 1996 ነው 1996 እዚህ ጋር ከነዚህ ከ1996 ካሉት ቀናቶች ውስጥ 1996ን እንመርጣለን ማለት ነው። እዚህ ጋር እንደምታዩት 1996ን እንመርጣለን ከዛም በኋላ ምን እናደርገዋለን እዚህ ጋር ኮንቨርት እናደርገዋለን ማለት ነው። ኮንቨርት ስናደርገው ይሄው ቀይሮልና ላያችሁ እዚህ ጋር ይሄው አፕሪል 1 እዚህ ጋር አፕሪል 1 2004 ማለት ነው። የተወለደችበት ቀን። ስለዚህ አፕሪል 1 ብለን እኛ እንሞላለን ማለት ከዛ አፕሪል ስንተኛ ወር ነው? እዚህ ጋር እንዳትሳሳቱ ማለት ነው። አፕሪልን ከዛ እዚህ ጋር ትመጣላችሁ። አፕሪል ስንተኛ ወር ነው? እንደምትመለከቱት አራተኛ ወር ነው ማለት ነው። አፕሪል ስንተኛ ወር ነው? አራተኛ ወር ነው ማለት ነው። ስለዚህ እሷ አፕሪል አራት የተወለደችው? አፕሪል አንድ። እሷ የተወለደችው አፕሪል አንድ ነው እንደምትታወቁ ማለት። አፕሪል ስንተኛ ወር ነው? አራተኛ ወር መጀመሪያ መንዝ ነው የሚጠይቀው ይጠይቀው 04 ቀኑ ስንት ነው? 01 በስንት ነው የተወለደችው? ሁለት ሺህ አራት እዚህ ጋር እንደምትመለከቱት ነው ማለት ነው። እስከዚህ ግልጽ ነው ያው እንደምትመለከቱት ደግሞ እዚህ ጋር ከዛ አማርኛ ያው እዚህ ጋር በእንግሊዘኛ ያዝገባ ነውን ስም በእዚህ ጋር በስሟን ያዝገባ ነው እዚህ ጋር ደግሞ በአማርኛ እናዝገባለን ማለት እንደምትመለከቱት በአማርኛ ስሟን አዝገብተናል ማለት ነው። እንግዲህ እዚህ ጋር ደግሞ የትውልድ እዚህ ጋር ደግሞ እንደምትመለከቱት የትውልድ ቦታ ነው የሚጠይቀው ማለት ነው። ባሌ ጎሮ ብለን እንጽፋለን ማለት ነው ባሌ ጎሮ። ባሌ ጎሮ ብለን እንጽፋለን ማለት ነው። እዚጋ የጋብቻ ሁኔታ ያው ሲንግል ስለሆነች ሲንግል እንላለን። እዚጋ ደግሞ ጾታዋ ደግሞ ሴት ነች ሴት ብለን እንጽፋለን ማለት ነው። እዚጋ እቺ ግዴታ ነች ስልክ ቁጥሯን እናስገባለን ማለት ነው። ስልክ ቁጥሯ ግዴታ ነው። ስልክ ቁጥሯ ግዴታ ስለሆነ ስልክ ቁጥሯን እዚጋ እናስገባለን ማለት ነው። እንግዲህ ይህንን ካስገባን በኋላ ሁሉን ነገር ወደ ላይ እናየዋለን ማለት ነው። ልክ ነው፣ ምንም የተሳሳተ ነገር የለው ማለት ነው። ከዚህ እዚህ ጋር እንደምትመለከቱት ኢሜል ማስገባት ሲላላችሁ፣ የልደት ቁጥር ማስገባት ሲላላችሁ ግን ግዴታ አይደሉ ማለት ነው። እዚህ ጋር የምትመለከቷቸው ናቸው ግዴታዎች ማለት ነው። ስለዚህ እነዚህ በቀይ እዚህ ጋር እንደምትመለከቱት በቀይ በቀይ በቀይ ያሉት በሙሉ ግዴታዎች ናቸው። እዚህ ጋር ግን በቀይ የሌሉት ደግሞ ግዴታ አይደሉ ማለት ነው። ስለዚህ ምንድን ነው የምናደርገው? እዚህ ጋር ሁሉ ነገር ካስገባን በኋላ ስልክ ቁጥሯንም ካስገባን በኋላ ሁሉ ነገር ካስገባን በኋላ ኔክስት እንለዋለን ማለት ነው። ኔክስት ካለው በኋላ እዚጋ ሪጅን ይመጣልናል። ያው እኛ ሪጅናችን ኦሮሚያ ነው ማለት ነው። ኦሮሚያ እንለዋለን። እዚጋ ሲቲ ይለናል ማለት ነው። ባሌ ጎሮ እንለዋለን ማለት ነው። ባሌ ጎሮ እንለዋለን ማለት ነው። ከዛም በኋላ እዚጋ ኔክስት እንለዋለን ማለት ነው። እንግዲህ የፋሚሊ ሁኔታ ነው። ባዶ ስለሆነ ምንም የፋሚሊ ሁኔታ የለም። እዚጋ እንደምታዩት ሶስት አይነት ፓስፖርት አንድ ገጾች ያሉት ማለት ነውና ከፍቱት ሰላሳ ሁለት ፔጅ አለ ስልሳ አራት ፔጅ አለ ዘጠና ሁለት ፔጅ አለ ማለት ስለዚህ እኛ ሰላሳ ሁለት ነው የምንፈልገው ሰላሳ ሁለት ብለን እንጽፋለን እዚህ ጋር ደግሞ ቫሪፋይ አርጉ ይለናል ማለት ነው ያው ሰው መሆናችን ቫሪፋይ አርጉልን ይለናል ከዛኛ ቫሪፋይ እናደርጋለን ማለት ነው ከዛ እዚህ ጋር እንደምታዩት ሰሚት እንለዋለን ማለት ነው ለጊዜ እዚህ ጋር እንደምትመለ እዚህ ጋር እንደምትመለከቱት ማለት ነው ቅድም የነገርኳቸው ቦታ ደርሰናል ማለት ነው ከመጀመሪያችን በፊት እናደርገናል የለ ሰርተፍኬቱንና መታወቂያውን እስካን አድርገን ወይ ፎቶ አንስተን እስካን አድርገን ይዘናል ማለት ነው እዚጋ ምንድነው የሚጠይቀን ገቨርንመንት ኢምፖሎየር ኦርጋናይዜሽን አይዲ ማለት ነው እዚጋ ምን ይጠይቀናል አይዲ ይጠይቀናል ማለት ነው ስለዚህ አይዳችንን ካስቀመጥነው ቦታ እናመጣዋለን ማለት ነው መታወቂያችንን ካስገባን በኋላ እዚጋ ደግሞ ምን ይጠይቀናል ምን ይጠይቀናል እዚጋ ደግሞ የልደት ሰርተፍኬቷን ይጠይቀናል ማለት ነው የልደት ሰርተፍኬቷን ምናደርጋለን እናስገባለን ማለት ነው። የልደት ሰርተፍኬቷን ካስገባን በኋላ አፕሎድ የሚለውን እንነካለን ማለት ነው። እንግዲህ ይህ ሁሉ እዚጋ እንደምታዩት ማነው ፐርሰናል ዲቴል አስገብተናል፣ አድሬስ አስገብተናል፣ ፋሚሊ ሁኔታ አስገብተናል። እንግዲህ እንደምታዩት እዚጋ አዲስ ፓስፖርት እያመለከተን ያለ ነው ማለት ነው። ወደዚህ ገጽ አሳልፎናል ማለት ነው። ነገራችሁ ላይ አዲስ ፓስፖርት ነው እያስገባን ያለነው። እዚጋ ሪኩዌስት ነው ያው ወደ ብር እየሄደን ስለሆነ እዚጋ ይሄ ሁሉ ይኸው፣ ዛሬ ቀኑ ሴፕቴምበር 3 ነው። ጃንዋሪ ጃንዋሪ 13 ነው ማለት ነው። ይሄ የምንቀበልበት ቀን ነው። ስለዚህ ይሄ ሁሉ ነገር ከዛ እዚጋ እንመጣና ምን እናደርጋለን? ስማችን ልክ መሆኑን ቼክ እናደርጋለን። ስማችን ልክ መሆኑን ቼክ እናደርጋለን። የአባታችን ስም፣ የአያታችን ስም፣ የእኛ ስም በአማርኛ በእንግሊዝኛ፣ እዚጋ ደግሞ የትውልድ ቀናችንን እዚጋ ሁሉ ነገር ቼክ እናደርጋለን ማለት ነው። ቼክ አድርገን እዚጋ ቅር ያለን ነገር ካለ ከዛ እዚጋ ደግሞ ሁሉንም ቼክ እያደረገን እዚጋ ደግሞ የልደት ሰርተፍኬታችን ልክ ነው ልክ አይደለም የሚለውን ነገር እዚጋ ገብተን ቼክ እናደርጋለን ማለት ነው። ስለዚህ ልክ ነው ልክ ነው ማለት ነው። እንደምታዩት እዚጋ ደግሞ እንገባለን። መታወቂያችንንም እዚጋ እሱ መሆኑና አለመሆኑን ቼክ እናደርጋለን ማለት ነው። እንደምትመለከቱት መታወቂያችንም ልክ ነው ማለት ነው። ስለዚህ ሁለቱም ልክ ከሆኑ ምንድነው የምናደርገው? ሁለቱም ልክ መሆናቸውን ካረጋገጠን በኋላ እዚህ ጋር ልክ ነው ልክ አይደለም ብለን ደግሞ ካሰብን ምንድነው የምናደርገው ይሄው እዚህ ጋር ወደ ኋላ እንመለሳለን ማለት ነው። ጋር ተመልሰን ወደ ተመልሳችሁ ማስተካከል ትችላላችሁ እንለዋለን ማለት ነው። እንደምትመለከቱት እዚህ ጋር ወደ ብሩ ቦታ ወስዶኛል ማለት ነው። እንግዲህ እኛ የምን የሚያስፈልገን 5000 ብር ነው፣ እንደምትመለከቱት 5000 ብር ያስፈልገናል። ከዛ እዚህ ጋር እዚህ ጋር ቾይዝ ፔመንት በሲቢ ብር መክፈል የምትፈልጉ ከሆነ በሲቢ ብር አለ። እዚህ ጋር በንግድ ባንክ መክፈል የምትፈልገው አለ። በቴሌ ብር መክፈል ከፈለጋችሁ በቴሌ ብር አለ ማለት ነው። እኔ የምከፍለው በቴሌ ብር ስለሆነ ቴሌ ብርን መርጥና እዚህ ጋር አግሪቱ ተርምቱ ኮንዲሽን የሚለውን ኦኬ አድርገውና እዚህ ጋር ምን እናደርጋለን ኔክስት እንለዋለን ማለት ነው። እዚህ ጋር ምንድነው የምትሉት ኔክስት ነው ማለት ነው የምትሉት። እዚህ ጋር እንደምትመለከቱት ወደ ክፍያ ቦታ መጥቻለሁ ማለት ነው። እዚህ ጋር እንዴት አድርገን ነው በቴሌብር መክፈል የምንችለው የምትሉ ከሆነ እዚጋ ቴሌብር አፕሊኬሽናችሁን ትከፍታላችሁ ፔዊዝ ቴሌብር ከዛ ዩቲሊቲ ፔመንት ከዛ ኢሚግሬሽን ፓስፖርት ከዛ የምትከፍሉበት ቁጥር ምናምን ምናምን መቶላቸዋል ማለት ነው ስለዚህ እኔ የምከፍልበት ቁጥር እየታለ በዚች ቁጥር ነው ማለት ነው እዚጋ እንደምትመለከቷት በዚች ቁጥር ነው ማለት ነው እኔ ክፍያውን የምፈጽመው ማለት ነው ስለዚህ ይሄን ቁጥር በትክክል ካስገባሁት በኋላ ይሄን ቁጥር በትክክል ካስገባሁት በኋላ ክፍያውን ከፈጸምኩኝ በኋላ ምን ይሆናል? ቀጠሮ አፕሩቭ ይሆንልኛል ማለት እንደምትመለከቱት ነው። እዚጋ አሰገደች ባልቻ ምትኩ ይላል። ከዛም በኋላ ስልክ ቁጥሩ እዚጋ እንደምትመለከቱት አለ። ቀኑ እዚጋ እንደምትመለከቱት አለ። ከዛ እዚጋም ደግሞ እንደምታዩት ደግሞ እዚጋም ደግሞ አፕሊኬሽን ነምበር አለ። ስለዚህ ሁሉም ጠቃሚ ናቸው። ስለዚህ እንደምትመለከቱት ማለት ነው እዚህ ፕሮሰስ ላይ ደርሻለው። የብር ቦታ ላይ ደርሻለው ማለት ነው። ብሩን እከፍላለው ማለት ነው። በቴሌ ብር ነው ማለት ነው ምንከፍለው። እኔ ቀለል ለማድረግ ዩቲሊቲ ምናምን የለም። ምንድነው የምናደርገው ቀለል ለማድረግ ማለት ነው። እዚ ጋር እንደምትመለከቱት የሰርች ቦታ ላይ አንድ ጊዜ እንገባለን ማለት ነው። ከዛ ምንድነው የምናደርገው ኢሚግሬሽን ብለን እንጽፋለን ማለት ነው። ኢሚግሬሽን ብለን ከጻፍን በኋላ እዚ ጋር አንድ ቁጥ ላይ ኢሚግሬሽን ሰርቪስ የሚላለ ማለት ነው። ኢሚግሬሽን ሰርቪስን አንድ ጊዜ ክሊክ እናደርገዋለን። ከዛ እንደዚህ ሁለት ይመጣልናል። አንዱ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ነው፣ አንዱ መሶብ ኢሚግሬሽን ነው ማለት ነው። እኛ ግን የፈለግነው ኢሚግሬሽን ኤንድ ሲቲዝንሺፕ ነው ማለት ነው። እሱን አንድ ጊዜ ክሊክ እናደርጋለን። ከዛ እዚህ ቦታ ላይ ስንደርስ ምንድነው የምናደርገው ኢ የአውኗን ቁጥር እቺ የመጣችልንን ቁጥር አለች ማለት ነው። እሷን ቁጥር ምን እናደርጋለን እንከፍላለን ማለት ነው። እዚ ጋር እንደምትመለከቷት እሷን ቁጥር ኢ ፒ ሶስት ዘጠኝ ዘጠኝ አምስት ከዛ ሲ ካፒታል ከዛ ዋን ዋን ማለት ነው። ኤ ነው ቁጥሩ ኤ ነው የመጣለኝ ኤ ነው ዋን ዋን ማለት ነው። የመጣለኝ ቁጥር ኤ ነው። ይህንን ቁጥር አስገብቼው ስሟ የሞላዋት ስም ካልመጣልኝ እዚህ ጋር እንዳትሸወዱ፣ ማስገባት የለባቸው ማለት ነው። ኔክስት እንለዋለን ማለት ነው። እንደምታዩት ኔክስት ካልነው በኋላ ይው የሞላንላት ልጅ ማነች? አሰገደች የምትባልኝ ነች ማለት ነው። እዚጋ እንደምትመለከቱት አምስት ሺህ ብር አለ ማለት ነው። ስለዚህ አምስት ሺህ ብር አለ። እዚጋ እንደምትመለከቱ ታስተገደች ነው፣ ቁጥሩም ደግሞ እንደምታየው ይ ነው ማለት ነው። ምን እናደረጋለን? ኔክስት እንለዋለን ማለት ነው። ኔክስት እንለዋለን እዛው ላይ ከዛ ኔክስት ስንል ፓስወርዳችንን ይጠይቀናል፣ ፓስወርዳችንን እናስገባለን ማለት ነው። ስለዚህ እዚጋ ደሞ ደግሞ ፔ ይለናል፣ ቁጥሩ ራሱ ነው ማለት ነው። እዚጋ ፔ እንለዋለን ማለት ነው። ፔ እንለዋለን ማለት ነው። ስለዚህ ፔ ካለው በኋላ ያው ክፍያውን ምን ያደርግልናል ይከፍልልናል ማለት ነው። እዚጋ እንደምታዩት አምስት ሺህ ብር ላሰገደች በዚህ ቀን በዚህ ቁጥር ምናምን ብሎ ቁጥሩን አምጥቶልናል ማለት ነው። እንደምታዩት ክፍያውን ምን አድርጎልናል አጠናቁልናል ማለት ነው። እንግዲህ እዚህ ጋ አሁን ምን አድርገናል ከፍለን መተናል ማለት ነው። ከፍለን ከመጣን በኋላ ምንድን ነው የምናደርገው እችን እችን ቁጥር እዚጋ ያለችዋን ምን እናደርጋለን ኮፒ እናደርጋለን የከፈልንባትን ማለት ነው። ከፈለግ እዚህ ጋ አፕሊኬሽን ነምበርንም ኮፒ ማድረግ እንችላለን። ለነገሩ በብሩ በብሩ ላሳያችሁ ብዬ ኮፒ እናደርጋለን። ከዛ ምን እናደርጋለን እዚ ጋ አዲስ ኢትዮጵያን ኢትዮጵያን ፓስፖርት ብለን ሰርች እናደርጋለን ማለት ነው። እንደምትመለከቱት ኢትዮጵያን ፓስፖርት ሰርች ካደረግን በኋላ እዚ ጋ ኢትዮጵያን ፎር አፕላይ ፎር ኢትዮጵያን ፓስፖርት የሚለው መጀመሪያ የገባንበትን ቦታ እንገባለን ማለት ነው። ከዛም በኋላ ምንድነው የምናደርገው፣ እዚህ ጋር ሆሙ ነው ማለት ነው። እዚህ ጋር እንደምታዩት አርጀንት አለ፣ ፓስፖርት አፖይንትመንት አለ፣ ከዛ ሪኳየርመንት አለ። እዚጋ ፓስፖርት ስታተስ የምትለዋን ቦታ አንድ ጊዜ ምን እናረጋለን ክሊክ እናደርጋለን ማለት ነው። ከዛ እዚህ አፕሊኬሽን ነምበሩ ቦታ ላይ አንድ ጊዜ ምን እናረጋለን፣ እዚህ እናረጋና ፔስት እንለዋለን። የትኛውን የከፈልንበት ቀደም ኮፒ ያደረግነውን ማለት ነው። ከዛ ሰርች እናደርገዋለን ማለት ነው። እንግዲህ ሰርች ካደረግነው በኋላ እዚህ ጋር እንደምትመለከቱት ማለት ነው፣ ይሄንን አምጥቶልናል ማለት ነው። በነገራችሁ ላይ ይሄንን ነው ይዘን የምንሄደው። ይሄንን ይሄንን ወረቀት ነው ከመጀመሪያ እነዚህ ሁለቱ ነገሮች አሉ እዚህ ጋር እነዚህ ሁለት ሁለት አሉ ማለት ነው። እዚህ ጋር የለ ሰርቲፊኬት እዚህ ጋር መታወቂያ አለ ማለት ነው። ሶስተኛው ይዘን የምንሄደው ወረቀት ይሄ ነው ማለት ነው። ስለዚህ ምንድን ነው የምናደርገው ማለት ነው? ሶስተኛው ይዘን የምንሄደው ይሄ ወረቀት ነው ብያቸዋለሁ ማለት ነው። ስለዚህ ይሄን ወረቀት ምን እናደርገዋለን? እዚህ ጋር ፕሪንት ማድረግ ግዴታ አለብን ማለት ነው። ስለዚህ ይሄን ወረቀት ፕሪንት አድርገን ለከን ሰበር እናዘጋጅላቸዋለን ማለት ነው። እዚህ ጋር ፕሪንት እናደርገዋለን ማለት ነው። ከዛ እነዚህን ሶስት ወረቀቶች ምን እናደርጋለን ይዘን ነው የምንሄደው ማለት ነው። እዚህ ጋር ደግሞ ሌላ መከፈሉና አለመከፈሉ ብሩን በምንድን ነው የምናውቀው? የምትሉኝ ከሆነ ማለት ነው፣ እዚህ ጋር እንደምታዩት ሪኩዌስት ስታተስ ላይ እዚህ ላይ ፔር ነው የምትለው መጀመሪያ ፔር ነው የምትለው ማለት ነው። አሁን ግን ከከፈልን በኋላ ምንድን ነው የምትለው ፔመንት ኮምፕሌትድ ነው የምትለው ማለት ነው። ፔመንት ኮምፕሌትድ ነው ማለት ነው የምትለው ስለዚህ ፔመንታችን ተከፍሏል ማለት ነው። እዚህ ጋር እንደምትመለከቱት ማለት ነው፣ ሰርቲፊኬታችን ምን ሆኗል? እንደምታዩት ሰርቲፊኬታችን ወጥቷል ማለት ነው። ይሄ እዚህ ጋር የምትመለከቱት ማለት ነው። ይሄ ራሱ የምትመለከቱት እና ማለት ነው። ስለዚህ እንደዚህ አድርጋችሁ የፓስፖርት ቀጠሯችሁን እንደዚህ አድርጋችሁ መያዝ ትችላላችሁ ማለት ነው። የኤልፋዝ ሚዲያ ነው። እዚህ የፓስፖርት ቀጠሮ ላይ ያልገባችሁ ነገር ካለ እኔን ጠይቁኝ፣ መልስላችኋለሁ ማለት ነው። ማንኛውንም ጥያቄ ሊሆን ይችላል ማለት ነው። ሰራላችሁ የምትፈልጉት ኮንቴንት እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ፣ ሰራላችኋለሁ ማለት ነው። እንደነገርኳችሁ ነው የኤልፋዝ ሚዲያ ነው። ኤልፋዝ ሚዲያ ለእናንተ ምርጥ ነውና ይጠቅማቸዋል ብሎ የሚያስበውን ፕሮግራም ለእናንተ ይዞላችሁ ለመምጣት ዝግጅቱን በሙሉ ጨርሰው መጥቷል። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁ ማለት ነው። ቹም ሰብስክራይብ ላይክ ሼር እያደረጋችሁ በሌላ ቪዲዮ እስክንመለስ ድረስ በጥላችሁን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት ነው። ሰብስክራይብ ሼር ላይክ እያደረጋችሁ እንድታበረታቱኝ በአክብሮት ጋብዣችኋለሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ቻው።